ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን፣ ግሎባል ስፖርት ከማርቆስ ኤልያስ ጋር ከዚህ ሰዓት ጀምሮ በሸገር ደርቢ ዙሪያ ቆይታ የሚያደርግ ይሆናል። ከስደት መልስ የሸገር ደርቢ በአዲስ አበባ ስታዲየም ከታህሳስ ወር 2013 በኋላ ለመጀመሪያ ጊዜ የሚከናወን ይሆናል። ለመጨረሻ ጊዜ ሁለቱ ቡድኖች በአዲስ አበባ ስታዲየም በፕሪሚየር ሊግ የተጫወቱት 2013 እንደነበር የሚታወቅ ነው። በወቅቱ እንግዲህ ኢትዮጵያ ቡና ሶስት ለሁለት በሆነ ውጤት አሸንፏል አቡበከር ናስር፣ ሶስት ጎሎችን አስቆጥሮ ሀትሪክ የሰራበት ጨዋታ በሁለቱ ቡድኖች የርስ በርስ ግንኙነት ሀትሪክ የተሰራበት የመጀመሪያውና ብቸኛው ጨዋታ ሆነዋል። በወቅቱ ረመዳን ናስር የዛ ቡድን ቋሚ ተሰላፊ ነበር። ወደ ኋላ የመለሰው ኳስ ተክላ ማርያም ሻንቆ ቦታው ላይ ስላልነበር ራሱ ላይ ጎል ተቆጥሮ፣ በኋላ ላይ አወከር ናስር ሀትሪክ የሰራበት ጨዋታ ነው። ሁለት ወንድማማቾች ከዛ በፊት በኢትዮጵያ ቡና ታፈሰ ተስፋዬ እና ተክሉ ተስፋዬ ሁለት ወንድማማቾች እንደዚሁም ደግሞ ሚሊዮን በጋሻው እና አሸናፊ በጋሻው ተጫውተው እንደነበር ይታወሳል። እንግዲህ ዛሬ ሁለቱም የሉም ከቡድኑ ጋር አይገኙ። አወከር ናስርም ሆነ ረመዳን ናስር፣ አወከር ያው ወደ ውጭ ወጥቶ እየተጫወተ ነው የሚገኘው። ረመዳን ናስር በሲዳማ ቡና ነው የሚገኘው። በዚህ ዓመት እንግዲህ አወከር ናስር ሀያ ዘጠኝ ጎሎች አስቆጥሯል። አራት አትሪኮች እንደዚሁም ኮከብ ተጫዋችና ኮከብ ጎላቢ ሆኖ ማጠናቀቁ ይታወቃል። ዛሬም ደስ ያልተሰበረ ሪከርድ ነው። አራት አትሪክና እንደዚሁም ደግሞ ሀያ ዘጠኝ ጎሎች በአንድ የውድድር ዘመን እንግዲህ ከ1976 ጀምሮ ነው የሁለቱ ቡድኖች ግንኙነት። የመጀመሪያ ጎል አስቆጣሪ ሚሊዮን በቀለ በቅጽል ስሙ ሆዴ እንደሆነ ይታወቃል። ከዛ በኋላ ብዙ የሚታወሱ ጨዋታዎች አሉ። በሁለቱ ቡድኖች የእርስ በርስ ግንኙነት በሰፋ የጎል ልዩነት ተጠናቁ ጨዋታዎች አሉ። ከዛ ውጪ በአንድ ጨዋታ ላይ የሚሊዮን በጋሻው የመጨረሻ ጨዋታ የነበረበት አባይ ሰለሞን ሬኔ በከፍተኛ ጉዳት ያስተናገደበት ጨዋታ እነኚህ እነኚህ ጨዋታዎች የሚረሱ አይደሉም። ያው የሸገር ደርቢ የአገሪቱ ትልቁ ደርቢ ነው፣ ልክ በግብጽ ዛማሌክ እና ላሊ እንደምንለው፣ በደቡብ አፍሪካ ማሜሎዲ ሰንዳውንስ፣ ካይዘር ቺፍስ፣ ኦርላንዶ ፓይሬትስ እንደዚሁም ደግሞ በታንዛኒያ ያንጋና ሲምባ፣ በሞሮኮ ራጃ ካዛብላንካ፣ ወይዳድ ካዛብላንካ በ ቱኒዚያ ኤስፔራንስ ቱኒዝ እና ኤትዋል ዶሳይል እንደሚባለው አይነት የደርቢ ጨዋታ ነው። እንግዲህ ሁለቱ ቡድኖች ቅርብ ጊዜ ተገናኝተው ነበር። በአዲስ አበባ ከተማ የግማሽ ፍጻሜ ጨዋታ ኢትዮጵያ ቡና ወደ ለባዶ እየመራ ቅዱስ ጊዮርጊስ ሶስት ለሁለት በሆነ ውጤት ያሸነፈበት ጨዋታ እንደዚህ ይታወሳል። አምሳኛ ግንኙነታቸው ነው ከ1991 ከ199 ጀምሮ እንግዲህ ቅዱስ ጊዮርጊስ 21 ኢትዮጵያ ቡና 10 ከዛ ውጪ 18 ጨዋታዎችን በ አቻ ውጤት የፈጸሙበት ጊዜ እንደነበርም ይታወሳል። ሁለቱ ቡድኖች ለሁለቱም ቡድኖች በርከት ያሉ ተጫዋቾችም ተጫውተው አሳልፈዋል። አንተና ላምሮ፣ አንተነህ ፈለቀ፣ አሸናፊ ግርማ፣ ደብሮም ሀጎስ፣ አሰግድ ተስፋዬ በዚህ ረገድ የሚጠቀሱ ተጫዋቾች ናቸው። ምን ያህል ተሾመ ቤቢ ከቅርብ ጊዜ ተጫዋቾች መካከል ይጠቀሳል። ሌሎች ተጫዋቾችም እንደዚሁ እንደ ዮሴፍ ሰለሞን ለጉዴ አይነት ተጫዋቾች እንደዚሁ ለሁለቱም ቡድኖች ተጫውተው ካሳለፉ ተጫዋቾች መካከል የሚጠቀሱ ናቸው። አሸናፊ ግርማ ለሁለት ወር አካባቢ ለቅዱስ ጊዮርጊስ ተጫውተው አሳልፏል። ሌሎችም እንደዚህ ያልጠቀስናቸው ተጫዋቾች አሉ እንደነ ኤልያስ ማሞ፣ ከዛ ውጪ ሳምሶም ጥላሁን አይነት ተጫዋቾች በቅርብ ጊዜ ለሁለቱም ቡድኖች ተጫውተው ካሳለፉ ተጫዋቾች መካከል የሚጠቀሱ ናቸው። ፋሲካ አስፋው ሌላኛው ተጫዋች ነው። ቅዱስ ጊዮርጊስ እንግዲህ የሊጉን ዋንጫ በተከታታይ በማንሳት 1991፣ 1992 ከዛ ውጪ 1994፣ 1995 እንደዚሁም 1997፣ 1998፣ 2000፣ 2001፣ 2002 እንደዚሁም ደግሞ 2004፣ 2006፣ 2007፣ 2008፣ 2009፣ 2014 እና 2015 በአጠቃላይ አስራ ስድስት ጊዜ የሊጉን ዋንጫ ማሳካቱ ይታወቃል። ጥሩ የፉክር ስሜት ይጠበቃል። ያም ቢሆን ግን በቅርብ ጊዜ ሁለቱ ቡድኖች በስኳድ ጥራት ደረጃ እጅግ በጣም የተዳከሙ ናቸው። እንግዲህ ኢትዮጵያ ቡና የሊጉን ዋንጫ አንድ ጊዜ ካነሳ በኋላ ሌላ ጊዜ ይህንን ዋንጫ ለማንሳት ተደጋጋሚ ጥረት ቢያደርግም እንዳልተሳካለት ይታወቃል። በስኳድ ዴብዝ ደረጃ ቅዱስ ጊዮርጊስ በቅርብ ዓመታት በተለይ ከ2016 17 ጀምሮ ትልልቅ ተጫዋቾችን ያጣበት ጊዜ እንደነበር በግልጽ የተመለከት ነው ነው በክረምቱ ተጫዋቾች ዝውውር እንግዲህ አቤል ያለውን ከሁለት ዓመት የግብፅ ቆይታ በኋላ መልሶ አግኝቷል። ምናልባት ልምድ በዚህ ረገድ እጅግ በጣም አስፈላጊ ነው። እንደዚሁም ደግሞ አባዮ ዮሐንስ፣ ቦዋት ኮች ከአዲስ አበባ ከተማ ከፈረሙ ተጫዋቾች መካከል አንደኛው ነው። አዳዲስ የፈረሙ ስድስት ተጫዋቾች ናቸው። በቅዱስ ጊዮርጊስ በኩል ሌሎቹ ከታች ያደጉ እንደዚሁም ደግሞ ነባር ተጫዋቾች ናቸው። ኢትዮጵያ ቡና ባለፈው ዓመት የሊጉን ዋንጫ ለማንሳት ከጫፍ ደርሰው የነበረበት ጊዜ እንደነበር ይታወቃል። ነገር ግን ኢትዮጵያ መድን እጅግ በጣም ፍጹም እንከን አልባ የውድድር ዘመን በማሳለፉ ምክንያት የሊጉን ዋንጫ ለማሳካት የነበረው ድል ሳይሳካ ቀርቷል። በእርግጥ በርካታ ተጫዋቾች አምና በዚህ ሰዓት ክለቡ አቶ እንደነበር የሚታወቅ ነው። በአዳዲስ ተጫዋቾች ነው የቀረበው። ያንን ተከትሎ አቅዶ የተነሳው ዋንጫ እወስዳለሁ በሚል እውነተኛ ስሜት አይመስልም። የበለጠ ስሜት የተፈጠረው በሁለተኛ ውድድር ዘመን አጋማሽ ነው። ያ ደግሞ ቀድሞ የጣላቸው ነጥቦች ዋጋ እንዳስከፈሉት ይታወቃል። እንግዲህ ክረምት ላይ የተወሰኑ ተጫዋቾችን አጥተዋል። በተከላካይ ቦታ ላይ ዋሳዋ ጆፍሬ ከክለቡ ጋር ከተለያዩ ተጫዋቾች መካከል አንደኛው ነው። ወደ ፋሲል ከነማ አምርተዋል። ሌላኛው ተጫዋች በአጥቂ ቦታ ላይ እጅግ በጣም ጥሩ ጊዜ የነበረው ሀፊስ ኮንኮኒ ከክለቡ ጋር ተለያይቶ፣ አሁን መሐመድ ሻባን ኡጋንዳ የአጥቂ መጥቷል። ከዛ ውጪ አቡበከር አደም ከናይጄሪያ የፈረመ ተጫዋች ነው። ጥቂት የማይባሉ ተጫዋቾች ከቡድኑ ጋር ተለያይቷል። እንግዲህ በቀጣይ አዲስ አሰልጣኝ ከመሆኑ አንጻር ቡድኑ እስኪዋሃድ ድረስ ጊዜ ሊፈልግ ይችላል። አሰልጣኝ ነጻነት ክብሬ ከላይሰንስ ጋር በተገናኘ ያው ሲ ላይሰንስ ነው ያለው። የኢትዮጵያ እግር ኳስ ፌዴሬሽን አዲስ ባወጣው ሕግ መሰረት በኢትዮጵያ ፕሪሚየር ሊግ ለማሰልጠን ዝቅተኛው የላይሰንስ ደረጃ ቢ ላይሰንስ እንደሆነ ገልጿል። በዛ ምክንያት እንግዲህ ነጻነት ክብሬ ከክለቡ ጋር ተለያይቷል። ከ2016 አጋማሽ ወይንም ደግሞ ስምንተኛው ሳምንት ላይ ነው ቡድኑን የተረከበው። የሸገር ደርቢ የመጀመሪያው ጨዋታ ነበር ነጻነት ክብሬ ቡድኑ እንግዲህ በጫላ ተሺታ ጎል አንድ ለባዶ በሆነ ውጤት ማሸነፉ ይታወቃል። ከዛ በኋላ እንግዲህ ኢትዮጵያ ቡናን በጥሩ መስመር ላይ ይዞ ተጉዞ ነበር። ነገር ግን ከዚሁ ከሲ ላይሰንስ እሱ ያለው ሲ ላይሰንስ ነው። በዛ ምክንያት እንግዲህ ሳይሳካ ቀርተዋል። ከክለቡም ጋር ተላይቷል። በዚህ ሰዓት ከኢትዮጵያ ውጪ ነው የሚገኘው። አሰልጣኝ ነጻነት ክብሬ በደጋፊዎች ዘንድ እጅግ በጣም የተወደደ ነው። አያምቢያውን ግን ከክለቡ ጋር መቀጠል አልቻለም። ምናልባት አምና የነበሩ ተጫዋቾች የተወሰኑ ቆይተው የተወሰኑ ደግሞ ተጨምረው አሰልጣኝ ነጻነት ክብሬ ቢቀጥል የሊጎን ዋንጫ ለማንሳት የተሻለ ይኖረው ነበረ። 2016 ላይ ከቡድኑ ጋር የጥሎ ማለፍ ዋንጫ አሳክቷል። ሰኔ 30 2016 በለተ ወደ የተከናወነ ጨዋታ ነበር ከወላይታ ዲቻ ጋር በብዙ ውዝግብ የተሞላ ጨዋታ ነበረ። ሁለቱ ቡድኖች እንግዲህ በመጀመሪያው ሳምንት የተገናኙት 1991 ላይ ነበረ። ጥቅምት ወር ላይ ጥቅምት 14 1991 ኢንስትራክተር አብርሃም መብራቱ ነበረ ያን ጊዜ አሰልጣኝ። አሁን ካለው ልምድ ጋር በጭራሽ የሚገናኝ አይደለም። በመካከል እንግዲህ የ27 ዓመት ልዩነት አለ። እሱም እንግዲህ በዚህ ሰዓት ኤሊት ኢንስትራክተር ነው ኮርሶችን ይሰጣል። በኢትዮጵያ ብቻም ሳይሆን በአፍሪካ እየዞረ የፊፋ ኤሊት ኢንስትራክተር ከመሆኑ አንጻር ከዛ በኋላ ወደ ኒያላ፣ ወንጂ እንደዚሁም መድን በየመን ቆይታ ነበረው። ከኢትዮጵያ ብሔራዊ ቡድን ጋርም እንደዚሁ ቆይታ እንደነበረው ይታወቃል። አራት ለአንድ በሆነ ውጤት ነበር የተሸነፈው በወቅቱ። ከዛ በኋላ ለኢትዮጵያ ቡና ብቁ አይደለሁም በሚል እንግዲህ ራሱን ከኃላፊነት ማሰናበቱ ይታወቃል። የሁለቱ ቡድኖች በሊጉ አዲስ ቅርጽ የመጀመሪያ ጨዋታ 1991 ላይ ነበረም። ከዛ በኋላ እንግዲህ ተደጋጋሚ ግንኙነቶች ነበሯቸው። ሁለት ሺህ አምስት ሁለቱ ቡድኖች በመጀመሪያው ዙር የተገናኙበት ጊዜ ነበር። በወቅቱ እንግዲህ ዜሮ ለዜሮ ናቻ ውጤት ነበረ የተለያዩት። የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ከገባ ከ15 ቀን በኋላ የተከናወነ ጨዋታ ነበር። የሁለቱ ቡድኖች ጨዋታ ብዙ የሚነሱ ነገሮች አሉ። በሁለቱም ቡድኖች ጨዋታ የኢትዮጵያ ሚድሮክ ፕሪሚየር ሊግ ላይ የአንድ ዙር ግንኙነትም ነበራቸው። አንድ ለአንድ የተለያዩበት ጨዋታ። በርካታ ጎል የተቆጠረው 1997 የሁለተኛው ዙር ላይ ነው። አራት ለሶስት ቅዱስ ጊዮርጊስ ያሸነፈበት ጨዋታ። ኢትዮጵያ ቡና አስር ድሎች አሉት ቅዱስ ጊዮርጊስ ላይ። ከአስሩ ድሎች ዘጠኙ በአንድ ጎል ልዩነት የተጠናቀቁ ናቸው። ያለፈው ዓመት የመጨረሻ ግንኙነታቸው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ኢትዮጵያ ቡና ሁለት ለባዶ ያሸነፈበት ጨዋታ ነው። ዲቫይን ዋችኩ ዋና እንደዚሁም አማኑኤል አድማሱ የጎሎቹ ባለቤቶች እንደነበሩ ይታወቃል። ያን ሰሞን እንግዲህ ሙልጌታ ከበደ ከዚህ ዓለም በሞት የተለየበት ጊዜ ነበር። ቅዱስ ጊዮርጊስ ያንን ጨዋታ አሸንፎ እድሉን ለታላቁ የክለቡ ብሎም የአገሪቱ ሌጀንድ ለማበረከት ነበር ጥረት ያደረገው፣ ነገር ግን ያ አልተሳካም። በተደጋጋሚ እንግዲህ የሁለቱ ቡድኖች ግንኙነት ትኩረት እንደሚስብ ይታወቃል። 1995 ሐምሌ 10 የተከናወነውን ጨዋታ ብዙዎች አይረሱትም። ቅዱስ ጊዮርጊስ ቀድሞ ጎል አስቆጠረ፣ በዳይት መብራቱ ገዳዳው። ከዛ በኋላ ሳሚ ገዳዳ ወይም ሳምሶን ሚካኤል የአቻነቷን ጎል አገባ። መጨረሻ ደቂቃ ላይ ዳይት መብራቱ የሰጠውን ኳስ ኤሪክ ሙላንዳ ወደ ጎልነት ቀይሮ ቅዱስ ጊዮርጊስ ሁለት ለአንድ ያሸነፈበት፣ ከዛ ውጭ ሊጉን ዋንጫ ለአራተኛ ጊዜ ያሳካበት ጊዜ እንደነበር የሚታወስ ነው። አርባ ምንጭ ከነማ ጨዋታው በአቻ ውጤት ቢጠናቀቅ ኖሮ በዛ ዓመት የሊጉን ዋንጫ ማሳካት የሚችልበት ነበር። 1996 ሁለቱ ቡድኖች ባደረጉት ጨዋታ ተረኛው ኢትዮጵያ ቡና ነበር የሊጉን ዋንጫ ለማንሳት ጥረት ሲያደርግ የነበረው ቀይ ካርዶች የተመዘዙበት ብዙ ዝግቦች የነበሩበት ጨዋታው ሁለት ለሁለት የተጠናቀቀበት ሐዋሳ ከነማም የሊጉን ዋንጫ ያነሳበት ጊዜ ነበረ። 1999 ላይ ሁለቱ ቡድኖች በክለቦች ህብረትና በፌዴሬሽን መካከል በተፈጠረ አለመግባባት እንግዲህ ራሳቸውን ከውድድሩ ካገልሉ 11 ቡድኖች መካከል የሚጠቀሱ ናቸው። የራሳቸውን ሊግ በመመስረት ከፊት የሚቀድሙ ነበሩ። ራናዌይ ሊግ በአበበ ቢቂላ ስታዲየም ኢትዮጵያ ቡና ያንን ውድድር በአሸናፊነት ተወጥቶ ከዛ በኋላ በድጋሚ የተመለሱበት በ25 ክለቦች መካከል ቅዱስ ጊዮርጊስ ሲያሸነፍ የሊጉን ዋንጫ ያሳካበት ኢትዮጵያ ቡና አምስተኛ ደረጃ የፈጸመበት ሳላዲን ሰይድ ኮከብ ጎል አግቢ በ21 ጎል እንደዚሁም ታፈሰ ተስፋዬ በሀያ በሀያ ጎሎች ግን ደግሞ ኮከብ ተጫዋች ሆነው ያጠናቀቁበት ጊዜ እንደነበር ይታወቃል። በቅደም ተከተል የ20ና የ25 ሺህ ብር ሽልማት ተሸላሚ ነበሩ። በወቅቱ የአገሪቱ ትልልቅ አጥቂዎች እንደነበሩ ይታወሳል። ከዛ ውጭ ያው ከ2008 ጀምሮ የኢትዮጵያ ቡና በውጭ ሀገር አሰልጣኝ ላይ ትኩረት ያደረገበት ነው። ድራጋን ፖፓዴጅ፣ አሰልጣኝ ማርቲኖይ በቅዱስ ጊዮርጊስ በኩል ነበሩ። በታሪክ ለመጀመሪያ ጊዜ የሁለቱ ቡድኖች ጨዋታ ያለ ግብ ዜሮ ለዜሮ የጠናቀቀበት ነበር። በደርሶ መልስ በመጀመሪያውም በሁለተኛው ዙር ታክቲካዊ ፍልሚያው እጅግ በጣም ከፍ ያለ ነበረ። በወቅቱ ኢትዮጵያ ቡና ከድራጋን ፖፓዲች በተጨማሪ በቀጣው ዓመት ንቦይሻ ቩቼቪች ኡሽኬ፣ ከአራት ዓመት በፊት ከዚህ አለም በሞት የተለዩ እንደዚሁም ኮስታዲን ፓፔች፣ ዲዴ ጎሜዝ ዳሮሳ እንደዚሁም ደግሞ የመጨረሻው አሰልጣኝ ኒኮላ ካፋዞቪች ነበሩ የውጭ ሀገር አሰልጣኞች። ቅዱስ ጊዮርጊስ ደግሞ ከ1996 ጀምሮ ከሚስተር ሃንስ ቫንደር ፕሊዮም ጀምሮ በውጭ ሀገር አሰልጣኞች እስከ 2015 መጀመሪያ ድረስ ሲጠቀም እንደነበር ይታወቃል። በአሰልጣኝ ሚስተር ሃንስ ቫንደር ፕሊዮም ዘመን የደርሰው መልሶ የስድስት ለባዶ ጨዋታ የሚረሳ አይደለም። ለካሳዬ አራጌም ስንብት ምክንያት ነበር። የሁለቱ ቡድኖች ግንኙነት ኢትዮጵያ ቡና የቅዱስ ጊዮርጊስን አካሄድ በመከተል የውጭ አገር አሰልጣኞችን የሾመበት ጊዜ ነበር ከ2008 እስከ 2011 ያለው ጊዜ በኋላ ላይ ካሰራጌ ለሁለተኛ ጊዜ ቡድኑ ለማሰልጠን ከመምጣቱ በፊት ቅዱስ ጊዮርጊስ በወቅቱ ከተደጋጋሚ ውጤት በማስመዝገቡ ምክንያት ወደ የጨዋታ ዘይቤ ለውጥ ያደረገበት ከቀተኛና ከመልሶ ማጥቃት እንቅስቃሴ ይልቅ ኳስ ፖሰስ አድርጎ የሚጫወት ቡድን ነበር። ለመገንባት አሰልጣኝ ማኑኤል ቫስፒንቶ ወጣቱም ወጣቱን ፖርቱጋላዊ አሰልጣኝ ያመጣ ሁ 2010 ላይ ከአራት ተከታታይ የሻምፒዮንነት ጉዞ በኋላ 2010 የሊጎን ዋንጫ ማሳካት ያልቻለበት ጊዜ ነበር፣ እርሳቸው የተመራ በእርግጥ 55 ነጥብ ይዞ ከጅማ አባ ጅፋር ጋር በጎል ልዩነት 21 ለ24 ወይም ለ25 ጎል ልዩነት አይነት ነገር ነበር የነበረው። በጥሎ ማለፍ ተገናኝቶ ከመቻል ጋር በመለያ ምት መቻል ያሸነፈበት ነው። ጥቃቅን ስተቶች ምናልባት የጥምር ድል ባለቤት ሊሆን ይችል የነበረበት እድል ነበር፣ በወቅቱም ያም ይጠቀሳል። ከዛ ውጪ በደርሶ መልስ ቅዱስ ጊዮርጊስ አራት ለአንድ እና አራት ለባዶ ያሸነፈበት ጨዋታ ሁለት ሺ አስራ አራት ነው። ነገራችን ላይ መጨረሻ ድሉ ነው፣ ቅዱስ ጊዮርጊስ ኢትዮጵያ ቡና ለመጨረሻ ጊዜ ያሸነፈው ሁለት ሺ አስራ አራት ነው። ሁለት ሺ አስራ አምስት በደርሶ መልስ አንድ ለአንድ አንድ ለአንድ በሆናቸው ውጤት ነው የተለያዩት 2016 የመጀመሪያው ዙር ኢትዮጵያ ቡና አንድ ለባዶ ሲያሸንፍ፣ ሁለተኛው ዙር ላይ በሐዋሳ ሳይንስና ቴክኖሎጂ በሐዋሳ ዩኒቨርሲቲ ስታዲየም አንድ ለአንድ ሆናቸው የተለያዩበት ነው። አምና የመጀመሪያው ዙር ዜሮ ለዜሮ ሆናቸው ውጤት የተጠናቀቀ ጨዋታ ነው። ከዳኝነቱ ጋር በተያያዘ በቅዱስ ጊዮርጊስ በኩል ብዙ የፍጹም ቅጣት ምት ጥያቄዎች ነበሩ። ኢንተርናሽናል ዳኛ ቴዎድሮስ ምትኩ የመራው ጨዋታ ነው። ሁለተኛው ዙር ላይ ግን የኢትዮጵያ ቡና ሁለት ለባዶ በሆነ ውጤት ማሸነፉ ይታወቃል። ወደኋላ መለስ ብለን በሱፐር ስፖርት ዘመን የቀጥታ ስርጭት 2013 ኢትዮጵያ ቡና መጀመሪያው ዙር ሶስት ለሁለት፣ ሁለተኛው ዙር ላይ ቅዱስ ጊዮርጊስ አንድ ለባዶ በቀደም ተከተል በአዲስ አበባ ስታዲየምና በድሬዷ ኢንተርናሽናል ስታዲየም። ሁለት ሺህ አስራ አራት ላይ በሐዋሳ ዩኒቨርሲቲ ስታዲየም ቅዱስ ጊዮርጊስ አራት ለአንድ አሸነፈ። ትኩረት ነው የሳበው ጉዳይ እስማኤል ኦሮ አጎሮ የፌር ፕሌይ መሆን የነበረበት እንኳስ ወደ ጎልነት ወደ ጎልነት ቀይሯል የሚል ነው ትንሽ የጨዋታውን መንፈስ የረበሸ ነበር። ሁለተኛው ዙር ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ቅዱስ ጊዮርጊስ ከሙሉ የጨዋታ ብልጫ ጋር አራት ለባዶ በሆኑ ውጤት ያሸነፈበት ነው። 2015 የመጀመሪያው ዙር በድሬዳዋ ኢንተርናሽናል ስታዲየም አንድ ላይ አንድ በሆናቸው ውጤት የተጠናቀቀ ጨዋታ እንደነበር ይታወቃል። ማንበር ኑርና ስርና እንደዚሁም ቸርነት ጉግሳ ቆሮ ጎሎችን ያስቆጠሩ ተጫዋች ናቸው። ሁለተኛው ዙር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እስማኤል ኦሮ አጎሮ ጎሎ አስቆጥሮ ቅዱስ ጊዮርጊስ አንድ ለባዶ ይመራም ብሩክ በየነ የአቻነቷን ጎል አስቆጥሮ ጨዋታዋን ላና ተጠናቀቀ። 2016 ላይ የመጀመሪያው ዙር ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የተከናወነበት ጨዋታ ነው። ኢትዮጵያ ቡና ከኒኮላ ካፋዞቪች ጋር ተለያይቶ በአሰልጣኝ ነፃነት ክብረ የመጀመሪያ ጨዋታውን ያከናወንበት ነበር። ጫላ ተሺታ ባስቆጠራት ጎል አንድ ለባዶ በሆነው ውጤት ኢትዮጵያ ቡና ያሸነፈበት ነው። ቅዱስ ጊዮርጊስ ተደጋጋሚ ጎል ማግባት ሙከራዎችን ሲያደርግ ነበር በዛ ጨዋታ። ሁለተኛው ዙር ላይ በአዳማ በአዋሳ ዩኒቨርሲቲ ስታዲየም አንድ ለአንድ በሆናቸው ውጤት የተለያዩበት ጨዋታ ነበረ። ሁለቱ ቡኖች ባደረጉት ጨዋታ ኢትዮጵያ ቡና እየመራ አንድ ለአንድ ያለቀ ጨዋታ። ቀደም ሲል የጠቀስኩት የ2017 ጨዋታ የመጀመሪያው ዙር ዜሮ ዜሮ፣ ሁለተኛው ዙር ኢትዮጵያ ቡና ሁለት ለባዶ በሆነ ውጤት ያሸነፈበት ጨዋታ ሆኗል። እንግዲህ ዘንድሮ አዳዲስ ነገሮች በኢትዮጵያ ቡና በኩል የዩኤፋ ቢ ላይሰንስ ባለቤት አሰልጣኝ አብይ ካሳሁንን ነው እየሾመው ወጣት ቡድኑ ላይ እጅግ በጣም ስኬታማ ጊዜያትን አሳልፏል። በቅዱስ ጊዮርጊስ በኩል የክለቡን ባህል ጠንቅቆ የሚያቅ አሰልጣኝ ነው። አሰልጣኝ ፋሲል ተካልኝ ከ1987 እስከ 1994 በተጫዋችነት ቡድኑን በአንበነት መምራት ከታሽ በማሳደግ ቁልፍ ሚና ነበረው። ቡድኑ ከታሽ ሲያድግ የአመቱ ኮከብ ተጫዋችም ተብሎ ተመርጧል። 1990 ድሬዳዋ ለ91 ከዛ ባሻገር እንግዲህ ከወጣት ቡድኑ ጀምሮ በአሰልጣኝነት ሰርተዋል። ከ2004 ጀምሮ እስከ 2010 ምክትል አሰልጣኝ ሆኗል። 2007 ላይ አሰልጣኝ ብራዚላዊ አሰልጣኝ ሌደር ዶስ ሳንቶስን ሲያሰናብት ቅዱስ ጊዮርጊስ ኃላፊነቱን የተረከበው ፋሲል ተካልይ ነበር። ከዘሪን ሸንገታ ጋር ዋንጫ ለሁለተኛ ጊዜ ወስዶ ወይም ቅዱስ ጊዮርጊስ በ2006 እና 2007 ዋንጫ ሲያነሳ በጊዜ ዋና አሰልጣኝነት ሁለተኛው ዙር ለተረከበው ዋንጫ ያነሳው እንግዲህ በዋና አሰልጣኝነት ቅዱስ የፋሲል ተካልኝ እንደነበር የሚታወቅ ነው። ወቅቱ የአመቱ ኮከብ አሰልጣኝ ተብሎም ተመርጠዋል። ከዛ ሁለት ሺህ አስር መጨረሻ ከክለቡ ጋር ተለያይቶ በባህር ዳር ከነማ እንደዚሁም በመቻል ሲያሰለጥን ቆይቶ በኋላ ላይ ካለፈው አመት ጀምሮ ቡድኑን ሲያሰለጥን እንደነበር ይታወቃል። ያለፈው አመት ለቅዱስ ጊዮርጊስ እጅግ በጣም አስቸጋሪ ነበር። በተለይ ከፋይናንስ ጉዳይ ጋር በተገናኘ ያው ጥቅምት 9 2018 ጠቅላላ ጉባኤ ጠርቷል። ጠቅላላ ጉባኤ ሲጠራ ከ10 ዓመት በኋላ ለመጀመሪያ ጊዜ ነው። የክለቡን እጣ ፈንታ እንደሚወስን ጥያቄ የሚነሳበት ጉዳይ አይሆንም። በሸገር ደርቢ ዙሪያ እንግዲህ በወፍ በረር እንዲህ አይነት ቅኝት አድርገናል። በእርግጥ ሙሉ ለሙሉ የተሟላ መረጃ ነው ማለት አይቻልም። ያም ቢሆን ግን ምናልባት እንደ ሪፈረንስ የሚጠቅም ከሆነ የተሻለ ይሆናል ብለን እናስባለን። ምናልባት እናንተ የምታስታውሷቸው መረጃዎች ወይም ደግሞ ትውስታዎች ካሉ ልትጨምሩ ትችላላችሁ። ሀሳብ አስተያየት አድርሱ፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስር እናጠናክራለን። በኢትዮጵያ እግር ኳስ ላይ አዳዲስ መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ ከልብ እናመሰግናለን።